እነዚህ አርጂ ተዋል የሚባሉ ቦታ ላይ አለች፣ ግን ሶሻል ሚዲያ ላይ አትወጣም። መጨረሻ እባካችሁን የኔ ስለሆን ብትሰድባት ምንም አይመስለኝም እናቴ። ምክንያቱም ስለምቀኑ እሷን ለመምሰል እንጂ እሷን መሆን ስለማችሉ እንጂ ምንም አላደረገቻችሁ እናቴ ምን አላረገቻችሁት? አላረገቻት ማለት አንድ ላይክ ፍቅር እናት እናት እናት ከወለደች እናት ነች እና

ን እየሰደቡነንየ እየሰእንዚ ያር እንደፈለጋችሁ ተሳደቡ፣ ተራገጡ ምናምን አይመለከትም። የራሴ ህይወት አለኝ፣ የራሴ ላይፍ አለኝ፣ የራሴ ሁኔታዎች አሉ። ስጋ ማስተካከል እንፈልገው ስለእናንተ ነገር አያገባኝም ምንእና

እንዴ ብዙ ጊዜ ሆነ፣ ላይክ ገባ ብሮ፣ ሳምንት ሆነ ላይክ እንደዚህ ቁጭ እየተረጋግች ስራ ህይወት ትምህርት ላይፍ ሁሉም ነገር አብረ ነው ሄድ ያደርጉ። ግን ባይዘወ ትንሽ ትንሽ መልስ እሰጣሉ። ትንሽ እናንተ መመለስ ክብር ነው። ግን ትንሽ ትንሽ መልስ እሰጣሉ ምር